የዩክሬን ጦር በሩሲያ ክሩስክ ጥቃት ማድረሱ ተነገረ። ዩክሬን ባደረሰችው የድሮን ድብደባ ቢያንስ ሦስት ንጹሐን ሰዎች ለሞት መዳረጋቸውን የአካባቢውን ባለሥልጣናት ጠቅሶ ሮይተርስ አስነብቧል። በጥቃቱ በክሮስክ የሚገኙ የሩሲያ የኃይል መሠረተ ልማቶችም ለጉዳት ተዳርገዋል። ክሮስክ ከቀናት በፊት የሩሲያ ጦር በቁጥጥር ስር አድርጓታል በሚል በፕሬዝዳንት ቭላድሚር ፑቲን ተነግሮላትም ነበር። የክሮስክ አስተዳዳሪ ለመገናኛ ብዙሃን ይፋ እንዳደረጉት ከሞትና ከኃይል መሠረተ ልማቶች በተጨማሪ የአካል ጉዳቶችም እንዲሁ ተስተናግደዋል። ዩክሬንና ሩሲያ አንዳቸው በሌላቸው የኃይል መሠረተ ልማቶቻቸው ላይ ምንም አይነት ጥቃት ላለማድረስ ቃል ገብተውም ነበር። ለዚህም አሜሪካ የነበራት አስተዋጽኦ ከፍተኛ እንደሆነ የሚዘነጋ አይደለም። ስምምነቱን ሁለቱም ሀገሮች እንደጣሱት ገለልተኛ ምንጮች ይፋ ያደረጉት ቢሆንም ሀገራቱ አሁንም የሚወቃቀሱ ናቸው። በእርግጥ ሩሲያ ከዚህም በማለፍ በካርኬቭ እንዲሁም በሌሎችም ከተሞች ተከታታይ ጥቃት እያደረሰች እንደምትገኝ የሚሰማ ነው። ካርኬቭ የዩክሬን ሁለተኛዋ ትልቋ ከተማ ስትሆን በጦርነቱ ከባድ ጉዳት ካስተናገዱት ውስጥ የምትመደብ ናት። ዛሬ ምሽትም ቢሆን ሩሲያ በወሳኝ የሎጂስቲክ መስመር በሆነችው በኦዴሳ የአንድን ሰው ሕይወት የቀጠፈ ድብደባ አድርጋለች። የኩርስክ ባለስልጣናት የዛሬው አመሻሹን የዩክሬን ጥቃት አስመልክተው ለሕዝባቸው እንዳስተላለፉት ኪቭ ተደጋጋሚ ጥቃቶችን እያደረሰች በመሆኑ ሩሲያና ዩክሬን በሚዋሰኑበት ኩርስክ ዳርቻ የሚኖሩ ዜጎች ሽሽት እንዲያደርጉ አሳስበዋል። የኩርስክ ግዛት ባለፈው ነሐሴ ወር የዩክሬን ጦር በቁጥጥሩ አድርጓት እንደነበር የሚታወስ ነው። ቭላድሚር ፑቲን ይህን ለማረጋገጥ ባለፈው መጋቢት ወር በአካባቢው ጉብኝት አድርገውም ነበር። ግዛቲቱ ዩክሬን ለመደራደሪያነት እንድታገለግላት ለበርካታ ወራት ወታደሮቿ ትግል ያደረጉባትም ናት። በዚህች ግዛት በርካታ የዩክሬን ወታደሮች ከባድ ነው የሚባል የሕይወትና የአካል መስዋዕትነት ደርሶባቸዋል ተብሎም ሲነገር ቆይቷል። የዩክሬን ጦር ግዛቱን ተቆጣጥሮት የነበረው ሞስኮ የኃይል ሚዛኗን በኬቭ ወሳኝ አካባቢዎች ባደረገች ሰዓት በአሳቻ የተያዘች የሩሲያ አስተዳደር ናት። ቮሎድሜር ዘለንስኪ ከቀናት በፊት ይፋ እንዳደረጉት አሁንም ቢሆኑ ወታደሮቻቸው በኩሩስክ ብርቶ ተነቅነቅ ማድረጋቸውን ቀጥለዋል። ይህ ታዲያ የዩክሬንና የዘለንስኪ አስተዳደር አልሞት ባይ ተጋዳይነት ነው በሚል በበርካቶች ይነገርለታል። ቭላዲሚር ፑቲን ከነገ በስቲያ ጀምሮ ለተከታታይ ሶስት ቀናት የተናጠል ተኩስ አቁም አውጀዋል። ይህም ሞስኮ ያኔውን የጀርመኑ ናዚ ድል ያደረገችበትን ሰማንያኛ ዓመት መታሰቢያ ለማክበርም በሚል ነው። ፕሬዚደንቱ አቻቸው ዘለንስኪ ተመሳሳይ ነው እንዲያደርጉ ጥያቄ ያቀረቡ ቢሆንም አውንታዊ መልስ አላገኙም። ይልቅ ዘለንስኪ የቭላድሚር ፑቲንን ውሳኔ ነጥብ አልባ እንደሆነና ሞስኮ በእርግጥም ፍላጎቷ ከሆነ ለሰላሳ ቀን የሚዘልቅ ተኩስ አቁም እንድታደርግ ምኞታቸውን ተናግረዋል። የዩክሬን ጦር ከኩሩስክ በተጨማሪ የሩሲያን ዋና ከተማ ሞስኮን ለመደብደብ ያለመ የድሮን ተኩስ ማድረጉ ተሰምቷል። ሆኖም የሩሲያ የአየር ኃይል በሞስኮ ላይ የተቃጣውን የድሮን ተኩስ ማክሸፉን ተናግሯል። የሞስኮ ከተማ ከንቲባ ሰርጌ ሶቢያኒን ኬቭ የተኮሶቻቸው ድሮኖች በከተማዋ ምንም አይነት ጉዳት ከማድረሳቸው በፊት በአየር ላይ ተመክተዋል። ዩክሬን የድሮን ሙከራውን እየደጋገመች የምትገኘው ሞስኮ የጅምላ ጨፍጫፊው የጀርመኑ ናዚዝም የተንኮታኮተበትን የድል ዕለት ለማክበር እየተሰናዳች ባለችበት ጊዜ ነው። በዚህም በሞስኮ ከተማ በተቃጣው ድሮን ከከተማዋ ወደ ተለያዩ አካባቢዎች የሚደረግ በረራ የተገታም ሆኗል። ኬቭ በርግጥ ጦርነቱ ከተጀመረ ወዲህ በርካታ የድሮን ተኩስ በሞስኮ ላይ አድርጋል ትገኛለች። ከእነዚህም ውስጥ ሶስት የሞስኮ ከተማ ነዋሪዎችን ለሞት የዳረገው ዋነኛው ተደርጎ የሚወሰድ ነው። የዛሬ አመሻሹ በሞስኮ ላይ የተቃጣው የድሮን ሙከራ መቶ ያህል እንደሆነም የሩሲያ ምንጮች ይፋ አድርገዋል። ሞስኮ የቻይናው ፕሬዝዳንት የሰሜን ኮሪያው መሪና ሌሎችም ተጽዕኖ ፈጣሪ አስተዳዳሪዎች የሚገኙበት በዓል ለማስተናገድ በዝግጅት ላይ እምነት። እነዚሁ ሀገራት በጦርነቱ የጦር መሳሪያ ከማቅረብ ጀምሮ ወታደሮችን በአውድ ውስጥ እስከ ማሰለፍ የደረሱም ናቸው። በተለይም ሰሜን ኮሪያ በዚህ ስሟ በሰፊው የሚነሳ ነው። በኩርስክ በተደረገው ከባድ ወታደራዊ ትንቅንቅ የሰሜን ኮሪያ ወታደሮች ከባድ ጉዳት ደርሶባቸዋል ሲሉም የዩክሬን ምንጮች ዘግበዋል። ቭላድሚር ፑቲንም ቢሆኑ የሰሜን ኮሪያ ወታደሮች ላደረጉት አስተዋጽኦ በእጅጉ ማመስገናቸውም ሰሞኑን ሲሰማ ነበር። የመካከለኛው ምስራቅ ክንደ ብርቱ እንደሆነች የሚነገርላት ኢራን ጦርነቱን በዘመናዊ ድሮኖች በመደገፍ ስሟ ከፊት የሚነሳ ነው። ጦርነቱ መላው አውሮፓን እንዲሁም አሜሪካን ያስጨነቀ ሆኖ ሶስት ዓመታትን ቢሻገርም አሁንም በቀጥተኛና ተዘዋ ተዘዋዋሪ ተሳታፊዎች የተነሳ ንብረት እያወደመ ነፍስ እየቀጠፈ በተለይም ዩክሬንን መሬት አልባ እያደረገ ቀጥሏል። ዶናልድ ትራምፕ በጥቂት ሰዓታት ውስጥ ጦርነቱን እንደሚያስቆሙ የተናገሩ ቢሆንም መቶ ቀናት እንዲሁ ትርጉም ያለው መፍትሄ ሳያገኙለት ነግዷል። እኚሁ ፕሬዝዳንት ጦርነቱን ከምዕራቡ የአውሮፓ ሀገራት ይልቅ ከቱርክ ጋር በመነጋገር እንደሚፈቱት እምነት መያዛቸውም ዛሬ የተሰማ ነው። ለዶናልድ ትራምፕ፣ ኦላፍ ሾዝ፣ ኢማኑኤል ማክሮንም አሊያም ኬር ሳርመር ሁነኛ ሰው አልሆኑላቸውም። ይልቅ አይናቸውን ወደ ረሲብ ጣይፕ ኤርዶዋን አዙረዋል። አሜሪካ ከአውሮፓ መሪዎች ጋር ያልተለመደ ስጥ አገባ ውስጥ በገባች ጊዜ ቱርክ የመራቅም ይሁን የመቅረብ አዝማሚያ እንዳልነበራት በወቅቱ ሲዘገብ ነበር። ትራምፕ ከረሲብ ጣይፕ ኤርዶዋን ጋር የዩክሬንንም ይሁን የጋዛን ጦርነት እንደምን ሊፈቱት እንደሚችሉ ውጤታማ ውይይት አድርጌያለሁ ብለዋል። በእርግጥ ረሲብ ጣይፕ ኤርዶዋን የዩክሬን ጦርነት በተነሳ ጥቂት ወራት ውስጥ ከአንድ አይሉ ሁለት ጊዜ ለማሸማገል አልቦዘኑም። ሆኖም አልተሳካላቸውም። ሁለቱ መሪዎች ማለትም ኤርዶዋንና ዶናልድ ትራምፕ አንዳቸው የሌላቸውን ሀገር እንዲጎበኙም ከስምምነት ደርሰጓል። አንካራ ምንም እንኳን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ብትሆንም በጦርነቱ የብልጣብልጥ ወይም የመሀል መንገድ ስትከተል ነበር። ይህም ከሞስኮም ይሁን ከኬፍ ጋር ያላትን ግንኙነት የሻከረ እንዳይሆን አድርጎታል። ረሲፕ ታይፕ ኤርዶዋን ጦርነቱ እንዲቆም ለሁለቱም ወገኖች ወታደራዊ ቁሳቁሶችን አላቀርብም፣ ዲፕሎማሲያዊ አማራጮችንም እንጠቀማለን ማለታቸው የሚታወቅ ነው። ዛሬ በተሰማው ዜና የዩክሬን የጦር ክምችት አጋር የሆነችው እንግሊዝ ከምናልባት የሩሲያ ቀጥተኛ ጥቃት ራሷን ለመጠበቅ ያለ መያዟ ታውቋል። ሜትሮ በተባለው የመረጃ ምንጭ ላይ እንደሰፈረው የሀገሪቱ ጠቅላይ ሚኒስትር ኬር ስታርመር እንግሊዝ የሩሲያን ጥቃት እንዴት መመከት እንደሚኖርባት ለባለሙያዎች ትዕዛዝ አስተላልፈዋል። ባለሙያዎችም ጉዳዩን በሚስጥር እንዲመረምሩ ኃላፊነት የተሰጣቸው ናቸው። ዝግጅቱም የሀገሪቱን ታላላቅ ተቋማት አመራሮችን እንዲሁም ንጉሳዊ ቤተሰቦችን የኒውክሌር ጣቢያዎችንም ለመጠበቅ የሚያስችል ነው ተብሏል። ሩሲያ የሳይበር ጥቃት እንዳታደርስባትም እንዲሁ የተፈራ ነው። ይህ የይሆናል ትንተና ታዲያ እንዲሁ ያለአንዳች ምክንያት ሳይሆን የሩሲያ ታዋቂ ጸሐፊዎች ጥቃት ሊደርስ እንደሚችል ፍንጭ የሰጡ በመሆናቸውም ነው። የአገሪቱ መንግሥት ቃል አቀባይ እንደሚለው እንግሊዝ በርካታ ዓመታትን የተሻገረ የአደጋ ጊዜ የጦር ስርት ያላት እንደሆነች ያስረዳሉ። ለንደን ዋሽንግተን ኬቪንክ መርዳት ራሷን ከቆጠበችበት ሰዓት ጀምሮ የአየር መቃወሚያዎችን በማቅረብ ተጠቃሽ ናት። ከቁጥር አንጻር በእርግጥ አሜሪካንን በመከተል የጀርመንን ያክል የዩክሬን ደጀን የሆነ የለም። እነዚሁ የምዕራቡ ሀያላን ሀገራት አሜሪካ በድርድሩ ያገለለቻቸው በመሆኑ በብስጭት ውስጥ ያሉ ያሉም ናቸው። እልፍ ስብሰባዎችን አድርገዋል። እልፍ ማዕቀቦችንም ጥለዋል። መቀነታቸውንም ካለስስት ፈተዋል። ሆኖም ታዲያ የጦርነቱን አውድ ይህ ነው በሚባል ደረጃ ሊለውጥ አልቻለም። እዚህ ጋር ታዲያ ከእንግሊዝ ጀርመንና ፈረንሳይ በተጨማሪ ለሩሲያ በቅርብ ርቀት ላይ የሚገኙት እንደ ፖላንድ፣ ኖርዌይና ስዊድን የሚዘነጉ አይደለም። ፓኪስታን ቱዴይ በተባለ ድረገጽ ላይ እንደተመላከተው ቭላድሚር ፑቲን ጦርነቱ በሩሲያ ፍላጎቶች ይጠናቀቃልም ብለዋል። ሆኖም የኒውክሌር ጦር በጦርነቱ አገልግሎት ላይ ባይውል ተገቢ እንደሚሆንም እንደሚሉም ፕሬዝደንቱ ገልጸዋል። ይህ ማለት ሞስኮ የመጠቀም ፍላጎት እንጂ በቂ የሆነ አቅም አላት ሲሉ መናገራቸውን በድረገጹ ላይ ተመላክቷል።